ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦቻችን፣ እንኳን ወደ ዩቱብ ቻናላችን በሰላም መጣችሁ። በዚህ ቪዲዮ በእግር ኳስ ተጫዋቾች እንዲሁም በተለያዩ ስፖርተኞች ላይ በተደጋጋሚ ስለሚከሰተው የኤሲኤል ጅማት ጉዳት የምንመለከት ይሆናል። ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ። እስከ መጨረሻው አብራችሁን ቆዩ። ይህ የጉልበት አጥንት ወደፊት እንዳይንሸራተት በሚይዘው ጅማት ላይ አደጋ ሲከሰት የሚፈጠር ጉዳት ነው። በአብዛኛው ከፍተኛ ዝላይ በሚጠይቀው የቅርጫት ኳስ እንዲሁም ብዙ ፍትጊያ ባለበት የእግር ኳስ ጨዋታ ስፖርቶች ላይ በተደጋጋሚ ይከሰታል። በመቀጠል መንስኤዎችን እንመለከታለን። በዝላይ ጊዜ በውስጥ እግር ማረፍ፣ የጉልበት መገጣጠሚያን ከመጠን በላይ መለጠጥ ወይም ማጠፍ፣ የእንቅስቃሴ አቅጣጫን በፍጥነት መቀየር፣ በተጨማሪም በመኪና አደጋ እንዲሁም በእግር ኳስ ጨዋታ ጊዜ በሚፈጠር ግጭት ወይም ደግሞ ታክል የጉልበት ጎን ሲመታ ያደጋ ይከሰታል። በመቀጠል ምልክቶችን እንመለከታለን። ይህ በደረሰው ጉዳት መጠን እንዲሁም ለህመሙ በሚሰጠው ምላሽ ላይ የተወሰነ ሲሆን ጉዳቱ እንደተከሰተ የመሰንጠቅ ድምፅ ወዲያው ይኖራል። ጉዳቱ በተከሰተ በስድስት ሰዓት ውስጥ ማበጥ፣ እግር በማጠፍ እና በእርምጃ ጊዜ እየባሰ የሚሄድ ህመም እንዲሁም የጉልበት አጥንት ከቦታው መልቀቅ ዋነኞቹ ምልክቶች ናቸው። በመቀጠል ምርመራ እንመለከታል። ሐኪሙ የህክምና ታሪክ ከወሰደ በኋላ የጉልበት መገጣጠሚያ የእንቅስቃሴ ደረጃ ለማወቅ እንዲያስችል አካላዊ ምርመራ ያደርጋል። በተጨማሪም ተያያዥ የአጥንት ጉዳት መኖሩን ለማረጋገጥ የራጅ ምርመራ ይደረጋል። በመጨረሻ ህክምናውን እንመለከታል። ይህ በጉዳቱ ደረጃ የሚወሰን ሲሆን ጉዳቱ ቀላል ከሆነ ህመሙን እንዲሁም እብጠቱ እንደማሻለ ሊያስችል እግርን ማሳረፍ ወይም ከፍ ማድረግ እና በበረዶ መታሸት በቂ ሲሆን፣ ጉዳቱ ከበድ ያለ ከሆነ ግማሽና ከዛ በላይ የሚሆነው የመገጣጠሚያ አካባቢ ያሉ አካላት ላይ ጉዳት ስለሚኖር በምስል በተደገፈ ሁኔታ ቀላል የቀዶ ጥገና ህክምና ሊደረግ ይችላል። በዚህ ዙሪያ የአጥንት ስፔሻሊስት ሐኪሞች ለማማከር ዊኬር አፕሊኬሽን ከፕሌይ ስቶር በማውረድ ማማከር ይችላሉ። ቻናል ሰም